ሰሁኑ ከሃይማኖትም ከዘርም ሰው መሆን ይቀድማል። የሰው ልጅ እኩል ነው፣ አባቱም አደም ነው፣ እናቱም ሀዋ ነች፣ የተፈጠሩትም ከአፈር ነው። እነዚህ ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ ከሚታወሱባቸው በርካታ የሰላም መልእክቶች ጥቂቶቹ ናቸው። ታዲያ ሀገራችን እኚህን ታላቅ ሰዋታለች ለመሆኑ ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ ማን ናቸው? የምንመልሰው ጥያቄ ይሆናል። እስራኤል በጋዛ ላይ የአየር ድብደባ ከፈጸመች በኋላ ወደ ተኩስ አቁም ስምምነቱ መመለሷን አስታውቃለች። የእስራኤል ጦር ወደ ለታማስ ስምምነቱን በግልጽ ጥሷል በማለት የአየር ድብደባ ከፈጸመ በኋላ በጋዛ የተኩስ አቁም ተግባራዊ ማድረግ ዳግም እንደሚጀምር አስታውቋል። በደቡብ ጋዛ የአየር ድብደባው የተካሄደው በራፋ ወደሚገኙ ወታደሮች አሸባሪዎች ጸረ ታንክ ሚሳኤልና ጥይት ተኩሰው ሁለት ወታደሮችን ገድለዋል ካለም በኋላ ነው። ሐማስ ግን በእስራኤል ቁጥጥር ስር ባሉ አካባቢዎች ስለተፈጠረው ግጭት ምንም እውቀት እንደሌለው አስታውቀዋል። ሌላኛ የምንመለከተው አንኳር ጉዳያችን ነው። ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን፣ እንደምንቆያችሁን ከዚህ በላይ ባጭሩ ያስደመጥናችሁን ዘገባዎች በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጃዎቹም አለፍን። ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ ሲታወሱ፣ ሰው ሁኑ፣ ከሃይማኖትም ከዘርም ሰው መሆን ይቀድማል። የሰው ልጅ እኩል ነው፣ አባቱም አደም ነው፣ እናቱም ሐዋ ነች፣ የተፈጠሩትም ከአፈር ነው። እነዚህ ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ ከሚታወሱባቸው በርካታ የሰላም መልእክቶቻቸው ጥቂቶቹ ናቸው። በፍቅርና በአንድነት አስተምሮታቸው የሚታወቁት ታላቁ የእስልምና ሃይማኖት አባት ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በሕክምና ሲረዱ ቆይተው በ94 ዓመታቸው ነበር ጥቅምት 9 ቀን 2018 ዓ ም ከዓለም በሞትም የተለዩት። ለተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ አስክሬን በኑር መስጂድ የሶላተል ጀናዝ ስርዓት ከተፈጸመም በኋላ ታላቁ ብሔራዊ የሽኝት መርሃ ግብር የኢትዮጵያ ፕሬዝዳንት ታዬ አዝቀ ስላሴ በተገኙበት በሚሊኒየም አዳራሽም ተካሂዷል። በሚሊኒየም አዳራሽ በተደረገው የሽኝት መርሃ ግብር ላይ ንግግር ያደረጉት ፕሬዝዳንት ታዬ አዝቀ ስላሴ ኢትዮጵያ ዛሬ ታላቅ ሰው አጣለች ሲሉ መልእክታቸውን አስተላልፏል። እኔ ብቻ አባት አልነበሩም ያሉት ልጃቸው አህመድ ዑመር የአባቱ ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ አስክሬን በክብር በመሸኘቱ ምስጋና አቅርቧል። መልእክትም አስተላልፏል። በተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ አስክሬን ሀገራዊ የክብር ሽኝት መራ ግብር ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመን በረ ተክለ ሃይማኖት ጨምሮ የተለያዩ የሃይማኖት መሪዎችና ከፍተኛ የመንግሥት ኃላፊዎችም ተገኝቷል። ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ ከአባታቸው አቶ ኢድሪስ ዘለቅና ከእናታቸው ወይዘሮ መነን ሽፋው እንደ ኢትዮጵያን አቆጣጠር በ1924 በወሎ ቦረና ገነቴ አካባቢ ልዩ ስሙ ዳሎታ በተባለ መንደርም ተወለዱ። እድሜያቸው ለትምህርት እንደደረሰም ሙፍቲ ሐጂ ኡመር ገነቴ ዳሎታ ከሸክ ከማል እሸቴ የቅዱስ ቁርአን ከፊል ነቢብም ተማሩ። ለጌዳ ከሸል አሊ ገመች የቅዱስ ቁርባን ነቢብ ስነ መለኮት ትምህርትም ገበዩ። በዳሎታና ጥላንታ ከሸህ ከማል ሸህ አሊ ዳደምና ከሸህ ዮሱፍ የስነ ሕግ እውቀትንም አጠናቀቁ። በእውቀታቸው መምህሮቻቸው ከ1958 እስከ 1960 ከሶስት መምህሮቻቸው የመምህርነት ፍቃድን ማገኙ በአዲስ አበባ ከተማ ከ1960 ጀምሮ እስከ መስከረም 2018 ድረስም በአኗርና በኑር መስጀዶች በበኬና በሰፈር አካባቢ ባቋቋሟቸው የእውቀት ማዕከላት ከሁሉም የኢትዮጵያ ክፍል የመጡ እልፍ አዕላፍ እውቀት ፈላጊዎች ያስተምሩም ነበር። በ1967 የኢትዮጵያ ሙስሊሞች ጠቅላይ ምክር ቤት ሲቋቋም ከቀዳሚ አባላት መካከል በመሆን በተቋም ግንባታ ሂደት እስከ 2014 ድረስ ደማቅ አሻራንም አስቀምጧል። ለተቋሙ ሕጋዊ ተክል ሰውነት በማጎናጸፍ ጥረት ውስጥም የጎላ ስኬትን ማስመዝግቧል። የኢስላሚክ ባንክ፣ ሚዲያዎች፣ የበጎ አድራጎት ድርጅቶች እንዲመሰረቱና እንዲስፋፉ በማበረታታት ተጠቃሽም ናቸው። እሳቸው የሃይማኖት አጥር ሳይገድባቸው የሁሉም አባት ነበሩ፣ ስትል ለዶችቬል የተናገረችው ጋዜጠኛ መስከረም ጌታቸው ሁሉም የኔ አባት የሚሏቸው ሲናገሩ የሚሰሙ ናቸው ስትልም ትገልጻቸዋለች። በ1959 ወደ አዲስ አበባ ባቀኑበት ጊዜ ወዲህ ደግሞ ከ1960 ጀምሮ በኑር መስጂድ ለ16 ዓመታት በምክትልነትና ከሶስት ዓመታት በዋና ኢማምነት በ1967 የቀዳሚው የእስላም ጉዳይ ጠቅላይ ምክር ቤት መስራች አባል ሆነው ሰርተዋል የቀዳሚው የኢትዮጵያ ኢማሞች ጉባኤ ሰብሳቢ የቀዳሚው የኢትዮጵያ ኢማሞች የፈትዋ ኮሚቴ መስራችና አባል ነበሩም የአገር አቀፍ የኡላማ ጉባኤ ሰብሳቢና ሙፍቴ የነበሩ ሲሆን በዚሁም ወቅት በ11 ዓመት ውስጥ በ58 የኢትዮጵያ ከተማዎች ተዘዋውረው በሙስሊሞችና በሙስሊሞች እንዲሁም በሙስሊሞችና በሌሎች ወገኖች መካከል ከ130 በላይ ለቅራኔና ለግጭት የጋበዙ አጀንዳዎችን እልባት መስጠትም ችሏል። የአዲስ አበባ የእስልምና ጉዳዮች ጠቅላይ ምክር ቤት ምክትል ሰብሳቢና ለዓመት ዋና ሰብሳቢ እንዲሁም የኤፌድሪ የእስላም ጉባኤ ጠቅላይ ምክር ቤት የሐጂና ኡመራ ዘርፍ እንዲሁም የእዳዋና የትምህርት ዘርፍ ተጠሪ በ2010 በተቋቋሙ የኢትዮጵያ ሙስሊሞች መፍትሔ አፈላላጊ ኮሚቴ ዋና ሰብሳቢ ከ2011 እስከ 2014 የኢትዮጵያ የእስላም ጉባኤ ጠቅላይ ምክር ቤት ፕሬዝዳንት። በ2011 የአንጋፋው የአዲስ አበባ ዩኒቨርሲቲ የክብር ዶክትሬትም ተሰጥቷቸዋል። ከዚህ በተጨማሪም በብሔራዊ የሰላም የእርቅ የሽምግልና የአስቸኳይ ጊዜ እርዳታ ኮሚቴዎችና ቡድኖች አባል በመሆን ሀገር በፈለጋቸው ጊዜ ሁሉም አገልግለዋል። ለተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ ቤተሰቦች እንዲሁም ለመላው የእስልምና እምነት ተከታዮች የመላው አገራችንም መጽናናትን እንመኛለን። ወደ ቀጣዩ መረጃችን አለፍን። እስራኤል በጋዛ ላይ የአየር ድብደባ ከፈጸመች በኋላ ወደ ተኩስ አቁም ስምምነቱ መመለሷን አስታወቀች። የእስራኤል ጦር እሁድ ዕለት ሃማስ ስምምነቱን በግልጽ ጥሷል በማለት የአየር ድብደባ ከፈጸመ በኋላ በጋዛ የተኩስ አቁም ተግባራዊ ማድረግ ዳግም እንደሚጀምር ማስታውቋል። በደቡባዊ ጋዛ የአየር ድብደባው የተካሄደው በራፋ ወደሚገኙ ወታደሮች አሸባሪዎች፣ ጸረ ጣንክ ሚሳኤል እና ጥይት ተኩሰው ሁለት ወታደሮችን ገድለዋል ካለም በኋላ ነው። ሐማስ ግን በእስራኤል ቁጥጥር ስር ባሉ አካባቢዎች ስለተፈጠረው ግጭት ምንም እውቀት እንደሌለው አስታውቋል። እስራኤል እሁድ ምሽት ላይ በጋዛ የሚገኙ የሐማስ ኢላማዎችን መደብደባውን ያስታወቀች ሲሆን በጋዛ የሚገኙ የሆስፒታል ምንጮች ዳግም በጥቃቱ 44 ሰዎች ተገድለዋልን ብሏል። ሐማስ ለተኩስ አቁም ተግባራዊነት አሁንም ቁርጠኛ መሆኑን ማስታውቆ እስራኤል ግን ጥሰት እየፈጸመች ነው በማለት በእንዲህ አይነት ጥሰቶች የተኩስ አቁሙን ሙሉ በሙሉ ወደ መፍረስ የሚገፉ ናቸው ሲልም አስጠንቅቋል። የእስራኤል መከላከያ ኃይል እሁድ ማታ የተኩስ አቁሙን ዳግም ማክበር መጀመሩን ያስታወቀ ሲሆን ስምምነቱ እንደሚከበር ነገር ግን የትኛውም ጥሰት ከበድ ያለምላሽ እንደሚሰጥ አስታውቋል። መግለጫው ቀደም ሲል ጦሩ ወደ ጋዛ የሚገቡ እርዳታዎችን ለማስቆም ያወጣውን መግለጫ ተቀልብሶ ስለመሆኑ በቀጥታ የገለጸውም ነገር የለም። ከአስር ቀን በፊትም በአሜሪካ አደራዳሪነት የጀመረው የተኩስ አቁም ስምምነት የመጀመሪያ ምዕራፍ ጦርነቱን ወዲያውኑ ማስቆም ችሎም ነበር። ከዚህ በተጨማሪም የእስራኤል ወታደሮች በከፊል ወደ ሰሜን ምስራቅና ደቡብ ጋዛ ቢጫ መስመር ሲሉ ወደ ከለሉት አካባቢ የወጡ ሲሆን ወደ ጋዛ የሚገባው ሰብአዊ እርዳታ መጠን ላይ መጨመር ታይቶም ነበር። ሐማስ በሕይወት ያሉት ታጋቾችን በሙሉ እንዲሁም ከታጋቾች ውስጥ የ12ቱን አስክሬን ለእስራኤል አስረክቧል። እስራኤል በበኩሏ በእስር ቤት ውስጥ የነበሩ 250 የፍልስጤም እስረኞችን ከጋዛ ስብሰባ ያጎራቸውን 1718 ፍልስጤሚያን የለቀቀች ሲሆን የ15 ፍልስጤሚያን አስክሬንን መልሳለች። ይህ የተኩስ አቁም ስምምነት ግን እሁድ ዕለት ፈተና ላይ ወድቋል። የዩናይትድ ስቴቱ ፕሬዚዳንት ዶናልድ ትራምፕ የአረብ መሪዎችን ባለፈው ሳምንት በግብፅ በመካከለኛው ምስራቅ ሰላም በሚል መሪ ቃር ስር ካሰባሰቡ በኋላ የእስራኤል ጥቃትን ተከትሎ ጋዛ ውስጥ ስጋትም ተፈጥሯል። አሁን ይህ የተኩስ አቁም ስምምነት እንዲቀጥል የአሜሪካ ግፊትም ያስፈልጋል። እዚያም ይመስላል የትራምፕ ልዩ ልዑክ የሆኑት ስቲቭ ዊትኮፍ እና የትራምፕ አማች ጃሬድ ኩሽነር በቅርቡ ወደ እስራኤል ያቀናሉም ተብሏል። ቀደም ሲል እሁድ ዕለት የእስራኤል ጦር በደቡባዊ ጋዛ ራፍ አካባቢ የአሸባሪዎችን መሠረተ ልማት ለማፍረስ ወደሚንቀሳቀሱ የእስራኤል ወታደሮች ጸረ ታንክ ሚሳኤሎችና ተኩስ አቁም ከፍተዋል ሲል መችሏል። በምላሹም የመከላከያ ሰራዊት በአካባቢው ያለውን ስጋት ለማስወገድና ለሽብር ተግባር የሚውሉትን መተላለፊያ ዋሻዎችና ወታደራዊ መዋቅሮችን ለማፍረስ በአካባቢው ድብደባ ማድረግም ጨምሯል። የማስ ወታደራዊ ክንፍ በራፋ አካባቢ ስለተፈጠረው ማንኛውም ግጭት የሚያውቀው ነገር እንደሌለ በመግለጽም አስተባብሏል። በመግለጫውም አልቃሳም ብርጌድ ባለፈው ዓመት በመጋቢት ወር ላይ ጦርነቱ ዳግም ካገረሸበት ጊዜ ጀምሮ ከቀሪ ቡድኖች ጋር ያለን ግንኙነትም ተቋርጧል። ስለዚህ በእነዚህ አካባቢዎች ከሚፈጸሙት ተግባራት ጋር ምንም ግንኙነት የለንም። እናም እዚያ ካሉ ተዋጊዎቻችን ጋር አንዳቸውም ህይወት ካሉ መገናኘት አንችልም ብሏል። የጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጽሕፈት ቤት ሁለት ወታደሮች በራፋ ውስጥ በደረሰው አሳዛኝ ክስተት ተገድለዋል ብሏል። ጽሕፈት ቤቱ ቀደም ሲል ኔታንያሁ ከመከላከያ ከፍተኛ ባለስልጣናት ጋር ተገናኝተው በጋዛ ሰርጥ የአሸባሪዎች ኢላማ ላይ ከባድ እርምጃ እንዲወስዱ መመሪያ ሰጥቷቸዋል ብሏል። በአቅራቢያው ከሚገኘው የአውሮፓ ሆስፒታል በስተደቡብ የሚኖሩ ነዋሪዎች ጥቃቱ ከባድ መሳሪያ የታጀበ መሆኑን ገልጸው በራፋ አንዳንድ ክፍሎች የደረሱ ፍንዳታዎች ከባድ እንደነበሩም ገልጸዋል። በምስራቅ ካን ዩኒስ የእሳት ቀለበት ሲሉ በተለምዶ በሚጠሩት አካባቢ ቢያንስ 12 የአየር ድብደባዎች መፈጸማቸውን ነዋሪዎችም ተናግረዋል። ጥቃቱ በከተማ ላይ ከፍተኛ ጭስ ያነሳ ሲሆን በአግራቢያው በተጠለሉ የተፈናቀሉ ቤተሰቦች ላይ ስጋትን ፈጥሯል። በማዕከላዊ ጋዛ በአልቃክሳ ሆስፒታል የሚሰሩ አንድ ዶክተር እንዳሉት በአልዛይዋ ድንኳን ውስጥ በሚገኙ ትንሽ የባህር ዳርቻ ካፌና በኑይሴራት የሚገኝ ሕንፃ ላይ ሁለት የተለያዩ ጥቃቶች ከደረሱ በኋላ ዘጠኝ አስክሬኖች ወደ ሆስፒታሎች መጥተዋል። የዓይን እማኞች ለቢቢሲ እንደተናገሩት ባህር ዳርቻው ላይ ግዙፍ የእሳት ኳሶች ከታዩ በኋላ ከባድ ፍንዳታዎች የተሰሙ ሲሆን ወዲያው አምቡላንስ እና የህይወት አድን ሰራተኞች ወደ ስፍራውም ተሰማርተዋል። በአልዛዋይዳ ጥቃት ከተገደሉት መካከልም ስድስቱ የአልቃሳም ብርጌድ አባላት መሆናቸውን የአካባቢው ምንጮችም ገልጸዋል። ከነዚህ መካከል አንዱ በጃለቢያ የሐማስ ጦር አዛዥ የሆነው የአያ አልማብሁ ሲሆን ሞቱ ቡድኑ የተኩስ አቁሙን ከጀመረበት ጊዜ ወዲህ ካጋጠመው ከፍተኛ ኪሳራ መካከል ሆኖም ተመዝግቧል። በኑዌራት የሚገኘው የአልአውድ ሆስፒታል የሕክምና ባለሙያ የእስራኤል አየር ጥቃት ተፈናቂዎችን ባስጠለለ ትምህርት ቤት ላይ ከደረሰ በኋላ አራት አስክሬኖች ወደ ሆስፒታል መምጣታቸውንም ተናግረዋል። ዶክተር ወክሎም ከተጎዱት መካከል በርካታ ሴቶችና ሕጻናት ይገኙበታልም ብለዋል። በትራምፕ አደራዳሪነት በተካሄደው ባለያ ነጥብ የተኩስ አቁም ስምምነት ሐማስ ከአሁን በኋላ በእስራኤል ላይ ስጋት ላለመፍጠር መሳሪያውን ማስረከብም አለበት። ሐማስ በእስራኤል ቁጥጥር ስር በሚገኝ የጋዛ ሰርጥ ክፍል ውስጥ ይህ የተንቀሳቀሰ ነው ያለውን የወንጀለኛ ቡድን ዘራፊዎችን በማስጣጠቅ እስራኤልንም ከሷል። ግዛቱን ለ18 ዓመታት ያስተዳደረው ሐማስ በእስራኤል ጦር ድጋፍ መሳሪያ ከታጠቁት አቡ አሻብ ከተባሉ የታጣቂ ቡድኖች ፈተና ገጥሞታል። የሁር ጠዋቱን ክስተት የሚያውቁ የአካባቢው ምንጭ ለቢቢሲ እንደገለጸው የሐማስ ታዋቂዎች ከአቡ ሸባብ ጋር ግንኙነት ያለው ቡድን ላይ የእስራኤል ጦር በሚቆጣጠረው ስፍራ በድቡብ ምስራቅ ራፏ ጥቃትን አድርሷል። ታጣቂዎቹ በድንገት በታንክ ላይ መተኮሳቸውንና የተኩስ ልውውጥ ማድረጋቸውን የገለጹት የዓይን እማኞች ወዲያው የእስራኤል አየር ኃይል አካባቢውን መደብደብም ጀምሯል። አንድ የእስራኤል ወታደር የባለስልጣን ሐማስ ከቢጫው መስመር ጀርባ በሚገኙ ወታደሮች ላይ ከተተኮሰባቸው ቢያንስ ሶስት አጋጣሚዎች አሉ ሲሉም ነግሯቸዋል። ጥቃቶቹ ከየትኛውም የውጭ ውጊያ ጋር የተገናኙ አይደለም ሲሉም አክለዋል። እስራኤል ጦር አሁንም ከ50 በመቶ በላይ ጋዛን ተቆጣጥሮም ይገኛል። ክብሯትና ክብሯን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቀለ ምስጋናችንን እያቀረበን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስም በእያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።